ምንም ላይመለሱ ሀገር አለኝ ግዛት አለኝ ብለው ላይ ሳሱ ወንድም አለም በዚህ ሸሽተዋል ንጉሱ። የነገር ቁጡሎች ነው ሞቅያ ቆንጂ ቆጂ ሳያስተው ትቻለች ሞቅያ የሀገር ያነትላለች አቢሲኒያ እንጂ ንጉሱማ ቅራቅቧቸውን ጠቅልለው ሸሽተዋል ወደ ጠላት ሀገር ወዲያ ጠላት ሲነባ ባንድ በኩል ወደ ጠላት ሀገር ፍርጠታ፣ ምን የሚሉት ጭንነት ነው? ራስን በራስ ስለበጣ፣ ጠላትን ፈርቶ ወደ ጠላት ሸሽቶ፣ እንዴት ለጠላቱ ያደራል ሰው? ያውም ለቆየ ባላንጣ። እነ ሰውን ያክል ያገር ቆሌ በመሰር ግብል አስቀጣ። አባት አጠቅን ያክል ያገር አድባር ካገር ከምድሩ አሳጣ። እንዴት ለጠላቱ ያድራል ሰው? ወደ ጎሮ ቦታ በመንጃ

ያሳምነው ልጅ የመከተው ልጅ አልበላም ቃል ንበልልኝማ፣ አንተ አጤ ምኒልክ የጣይቱ ማን ታላቅ ንጉሱ የምኒልክ ልጅ ሁሌም ከፊት ነው ከኋላ የለም፣ በልልኝማ፣ አንተ ለጥላ ተምር ፍቶክ ታደገው ዳሉ የማንዳር ጅምነቱን የካደው አንገሰውን ፍቆ ቢኮክ የተከለው ሊጠፋ የማይችል ታሪክ ምስክር ነው። የስልጣኔ አባት አፄ ምኒልክ ነው አሻራችን

በስናብ ወንድ ቅዱስ ንጉስ ታሪክ የሚያድስ ለነፃነቱ ችቦ ሲለኩስ መጽሐይ ቀልቆ ደሙን አማራ እኮ የፊደል ንጉስ ሀገር

በልፋኖ ታጠቅ በላርበኛው ታጠቅ ጠላት ክልቀም ብልጽግና እንደልኩን ያውቅም። ሸዋ ገዝቶ እንጂ ተገዝቶ ያውቅም። በልልኝ ማተ ወዘርከኝ ፈሳ ማራ ደግሞ ወልጋይቱኝ ፈሳ ማራ ደግሞ አጣየኝ ፈሳ ማራ ደግሞ ጀሙአኝ ፈሳ ማራ ደግሞ ወልጋኝ ፈሳ ማራ ደግሞ ልክ እንደበላይ በላይ እንደ ወንድቦ እንደ ምን ሰው እንደ ወንድቦ እንደ ምን ይክ እንደ ወንድቦ ጀሙን መልሰው አላሳምነው ሀገር ሸዋ ይሄ ጀግኖች ሀገር ሀገር ሸዋ ይሄ ጀግኖች ሀገር ሀገር ወሎ ይሄ ጀግኖች ሀገር ሀገር ስልጠና ይፈልግ የሰለጠነ ስልጡን ወታደር ጠላት ቢገባ የማይሸበር የታምራች አጠፍ ጠፊ ያለው እንደ ነጠላ አጠፍ ጠፊ ያለው እንደ ነጠላ አማተ ብላ ተሾመ ብላ ሙላቶ ብላ አሳምን ብላ ብላ

ጀግናው ሰራዊቱ ፋኖ ይወደስ፣ ፋኖ ይወሳ፣ ተንበርክኮ ነው ድል የሚነሳ። ፋኖ ነኝ ለአንተም ተነሳ፣ ፋኖ ነኝ ለአንተም ተነሳ። የአማሬቱ ልጅ ልቡ ድፈን ነው እንደ መቀመጥ እንደ መነሳት፣ እንደ መቀመጥ እንደ መነሳት። ደግሞ ምን ይሆን ተኩሶ መሳት? አንመበለው በክላሽ ጥይት ይገሰግሳል፣ ገለ ወደፊት። የአባቶች ነው ጥንትም ጀግንነት። አራችን ወዘፋኖች የተልልኝ ማተ

ወንዶች የጨነቃቸው ጎንደር ቢሄዱም አልፈራቸውም። ምን ይስዋ ስራ መቅደል አጋፋት መጥፋሰላቸው ወጃ መረዱ ብልጠት መስሏቸው በሌሽ ፈሮ ተቀበሉና አባይ ጣሏቸው። ወንዶች ቢሄዱም አልፈራቸው ንጉስ ሚሸል ሲያስጠንቃቸው ከሚገሉ ነሽዋ እንዴት አሉ ይባስ መሆኑን መች አወቁና ይባስ መሆኑን መች አወቁና ኧረ አምላክ መስክር ቦታ ይፈራ አገራችን ላለ ወዛችን ደግ ጊዜ ማናባት ባዞናል ቢባለ ጊዜ

የሸዋ ጀግና ውትፋል ተራራ፣ የጎጃሙ ልጅ ውትፋል ተራራ። ሁንደሬው መጣ ለብሶ ባንዲራ፣ ውልዩው መጣ መራራ። ተተትት እምነት ከምንጮ የሚቀዳበት ልግና እንደ አንበሳ የሚወጣበት የመንዝ ልጅ ነው የምኮራበት፣ የሸዋ ልጅ ነው የምኮራበት፣ የጎጃም ልጅ ነው የምኮራበት፣ የወሎ ልጅ ነው የምኮራበት፣ የጎንደር ልጅ ነው የምኮራበት። ግንባሬ ላይ አለኝ ምልክት ለባንዲራቸው ወድቀው የጻፉት። ቀስተደመናው ወርዳው ገሰማይ በወጌቡ ላይ ቻጥቆት እንዴት ላይ ለሀገሩ ማት ላይ የምንቀብጠርጠር ያልተለመደው በዘመተበት ታሪክ የጻፈው ያበሻ ልጅ ነኝ፣ የቆራጦቹ የአማራ ልጅ ነኝ፣ የነፍጠኞቹ ጀብ የሚሰራ እንዳባቶቹ ከራ ተዋ ወንድሞች